ፀደይ እቤት ከሉል ጋራ ውጭ ቆይተው ወደ ቤት ሲገቡ እናትና አባት ቤት ውስጥ ነበሩ። እንዲ ግን ቆይ፣ አንተን ነፋንቱ አልመጡም እንዴ እስካሁን ስትለው፣ ምናልባት አልመጡ እንደሆነ ነው ወይስ እንዴት? ኧረ ግን የሆነ ድምጽ ይሰማኛል ስትል፣ የሆነ ድምፅ እየተሰማኝ ነው ትለዋለች። እስኪ አዎ፣ አንቺ ሰው አለ። እንዴት አልጠሩንም እንዴት አልጠሩንም? ዝም ብሎ እንዴት ገቡ? እቤት ሲያጡን እንዴት አልተፈለግንም? እያሉ ሁለቱም አረንግዳማ አለመሰለኝ። እስኪ ቆይ እንግባ ብለው በር ከፍተው ሲገቡ ከዚህ በፊት ፀደይን የገፍትሮ የጣላት ልጅ እና ላገኘሽ እያለ እየደወለ ይፈልጋት ስለነበረ ስታየው ትደነግጣለች። ሉል ገብቷል ወደ ውስጥ፣ እሷ ግን ዛው በሩ ላይ እንደቆመች ደንግጣለች። እንዴ ምንነሽ ነው ፀደይ? ምን ነው ቆምሽሳ? ስትል አይ ምንም ደህና ነኝ፣ ሰላም ነው ሲላት፣ ፀደይ ይባላለሁ ትለውና ይተዋወቃሉ። እሺ ይሉና በልሽ ብላ ልጅ እንዲህ ምን ሆነሽ ነው ደንግጠሽ አይቀረሹ ብላ፣ ፋንቱም ግራ ትጋባለች። እሱም እየበላ እሺ ሉል ሰላም ነው እዚህ ሰፈር ነኝ አታቀኝም እንደይ ሲለው፣ አረና ቆይ ምንድን ነው እዚህ ቤት እየተካሄደ ያለው በቃ እየመጣው ሰው ሁሉ በምንም ይሁን በምን በቃ እንደ ቤተሰብ ነው የሚታየው እዚህ ቤት ሲል፣ ሉል ይናገራል። ቆይ ልጄ ምን ሆነ ነው ሲለው፣ ቆይ ደግሞ ይሄ ማን ነው? እኔ እኮ ግራ ገባኝ ማርታን ስላስ አስጨናቂ ሲባል ደግሞ ይሄ ግን ነው የሚመጡት ግን ቆይ ይላል። እንደዚህ አይባልም ቤት እግዚአብሔር ነው። ልጄ እባክህ ተረጋጋ ይለዋል። ምንድን ነው ቤት እግዚአብሔር ቤት እግዚአብሔር ይናገርና፣ በልሽ ብለህ አይ በቃ ይበቃኛል፣ በልቻለሁ፣ አመሰግናለሁኝ ይልና፣ ልጁም አመስግኖ ተነስቶ በቃ ሽን ይልሂድ አመሰግናለሁ፣ ስትፈልጉኝ ግን ጥሩኝ ይላል እሱም አቶ የሉላ አባትም በቃ በተመቸ ጊዜ መምጣት ትችላለች። ሽ ቤትህ ነው ይህው ወንድምም እህትም አለ። ይሄው ሁለት ጎረምሶች ልጆች አሉን፣ እና እነሱን ትምህርት ልናስገባ ስለሆነ ነው የእነሱን እቃ ነው ተሸክመህልን የመጣኸው። እንዴት አይነት ጥሩ ልጅ መሰላችሁ? እቃ ተሸክሞልን የሚያግዘን አጥተን እኮ እሱን ይዞልን የመጣው መንገድ ላይ አግኝተ ነው። እግዚአብሔር ይስጥህ በልሽ። በቃ ጸደይ፣ አስወጩ ግቢውንና እና ሸኝተሽ ነይ ትላታለች ባንቱ እሽትንና ፀደይም ተከትለው ትሄድና ቆይ፣ አንተ ደግሞ ምን ልታደርግ ነው የመጣኸው እዚህ? ቆይ ምንድን ነው አንተ፣ ተወኛ አላልኩም፣ በቃ አትምጣ፣ አትድረስብኝ ትለውና ከበር ቁመው፣ ይኸውልሽ እንዳገኘሽ ፈልጋለሁ እኔ የምልሽን ነገር ሁሉ እሽት ያለሽ፣ ያለበለዚያ ግን እንዲህ በቀላሉ ምተውል ሰው አይደለሁም ይላትና ፀደይም ግራ ትጋባሽ ቆይሽ፣ ምን እንደምትፈልገው ከኔ ስትለው አንችንና፣ እና አንቺን ነው የምፈልገው ይላታል። ይሄን ሁሉ ታሪክ የሰራው ግን የጓደኛዋ ወንድም ነው። ከሉል ጋር ተጣልተው ስለነበር ከዚህ በፊት ሉልን ለመበቀል ሲል ፀደይን አደጋ ውስጥ ከቷታል። ፀደይም ጨክና ወደ ውስጥ መመለስ አልቻለችም። እናም ሲያስፈራራት እሽትንና ከግቢ ወጥታ የሆነ ቦታ ላይ ቁጭ ብለው ማውራት ይጀምራሉ። እናም ልጁም እንደሚፈልጋትና የሆነ ሰዓት ላይ ማታ ምሽት ላይ እንደሚፈልጋትና መዝናናት እንደሚፈልግ ከእሷ ጋር ይነግራታል። እሷም እንደማይመቻትና ስራዬን ልስራበት እኔ ሰው ቤት ተቀጣሪ ነኝ፣ ስለዚህ ባክን ተወኝ ትለዋለች። እሱ ግን በፍጹም እንደማይተዋት ይነግራታል። ፀደይም ግራ ትጋባለች። ለማንኛውም እሺ ትልና ዘግታ ተመልሳ ወደ ቤት ትገባለች። እንዴ ምን ሆነሽ ነው የቆየሽ? ቆየሽ እኮ ስትላት ፋንቶም እሷም አዎ፣ አይገርምሽም? ማየዛ ጋር እኮ ሰው ተጣልቶ እያየው፣ ቁሚ አንቺዬ፣ ሰዓቱ ሄደ ስትል ተዋሻለች። ለእናቷ የት ነው? እነማን ናቸው? ኧረ እኔ አላቃቸውም፣ የወጣት ጸብ ነው። የወጣት ጸብ እንደሆነ ወዲያው ነው የሚበርደው። እነሱ ጋር ቁሚ በይ። ለሁለተኛ ሰው ሲጣላ ቁሙ ማየት እንዳትለምች፣ ምክንያቱም ለዛ ሰው የተወረወረው ድንጋይ ለአንቺ ይመጣል፣ ወደ አንቺ ስለሚመጣ እናም ንግሪሻለሁ ስትል ኧረ እሺ አላደርገውም እናቴ እሺ ትላታለች። በዛም ቤሽ አሁን ሄጄ ራት የሚሰራ ነገር ፈላልጌ መጣውን የማገዘሻለው ትላትና ፀደይም ወደ ኪችማት ሄዳለች። በዛ መሀል ሉል መኝታ ቤት ስለነበር የሉል አባት ተፈሪም ወደ መኝታ ቤቱ ይሄድና ሉልን ያናግረዋል። ሉል ፋንቱን ተናግሯት ስለነበረ ቅር ብሏታል። እናም ልጄ ሉል እባክህን ለምንድን ነው ግን ፋንቱን በዚህ ልክ የምታስቀይማት? እባክህን እናትህ እኮ ናት። እናትህ መሆን ባትችልም ግን እናት ለመሆን እየሞከረች ነው። እና መባክ ተረዳት ልጄ እባክህን ሲለው አባዬ፣ አንድ ነገር ልንገርህ። እናቴ እናቴ አይደለችም፣ ፋንቱ በቃ፣ ለምን ለምን ይዋሻል? እናቴ አይደለችም። እናቴ ደግሞ እናፍቃኛለች። አሁን በጣም ነው የናፈቀችኝ። ፋንቱ እናቴን መሆን አትችልም፣ ማስመሰል እንጂ እኔ ደግሞ ያንን ነገር አምኜ መቀበል አልችልም ሲል ይመልስለታል። በዛም መሀል አቶ ተፈሪም ወይ ልጄ፣ እናትህማ መች ላንተ ብቻ፣ ለእኔም እናፍቃኛለች በጣም ነበር እኮ የምወዳት፣ እናትህን ግን ምን ላድርግ፣ ህይወት ይቀጥላል። ለዛም ነው ፋንቶን ያመጣኋት እና መባክህን ሲለው ሉልም ግራ ይጋባና ውይ አባዬ፣ በቃ እሺ፣ ይቅርታ አባቴ አስቀየምኩህ እንዴ ሲለው አይ፣ ስለ እናትህ ሲወራ እኔም ኮዲ ይብሰኛል፣ እናትን በጣም የምወዳት ነበረች ይለዋል። በዛን መሀል አባዬ፣ በቃ ይቅርታውንም በድጋሚ ሁለተኛ፣ ፋንቶንም አላስቀይማትም፣ ችግር የለምሽ ይለዋል። እሺ ልጅ አዎ መቼም እናትህ መሆን ባትችልም እንደ እናት እየሆነች ነው የምትልህን ነገር የእናት ባህርይ እያሳየችህ ነውና እባክህን ሲለው እሺ በቃ አባዬ፣ ምንም ችግር የለውም። አንተ እንዳይከፋ ሄሏል በቃ እሺ ልጅ ይልና ተፈሪም በጣም ከፍቶት ስለነበር ተነስቶ ከዛ መኝታ ቤት ወጥቶ ይሄዳል። በዛ መሃል ፀደይ ስልክ ይደወልላታል። አባክህን አትደውል ስትለው ልጁ ግን በፍጹም ይላታል። ካልደወልሽ በር መጥቻ አንኳኳለው በር ካልከፈትሽልኝ ሲላት እሷም ልክ እብድ መስላ በቀሚስ ላይ ቀሚስ ደርባ ፊቷን ጠቋቁር ነገርም ሆነ ቀይ ነገር ተኳኩላ ትጠብቅና በር ሲንኳኳ በር ላይ የተንጎራደደች ስለነበር ወጣ ትሄዳለች። ሲንኳኳ፣ ቆይ አንተ ለምንድን ነው የመጣው? ምንፈልገ ነው ምንድን ነው ስትል አንቺን ነው የፈለግኩሽ ሲል፣ እንዴት እኔን ትፈልገኛለ? ትልና በጥፊ ስትመታው ልውል ይመጣል።